ችን አሟልተዋል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ባይሴ ቱተር ማንኛውንም አይነት መደበኛና መደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 ይህ አዋዜ ዕለታዊ ወሬ ነው። አንጡራ እንቁዎችንና ወርቆችን ዘርፈው እምጥ ግቦ ሰምጥ ጠፍተው ከነበሩ አራት መላጮች መካከል ሁለት ተጠርጣሪዎች እጃቸው መያዙን የፈረንሳይ ሚዲያ ዘገበ። እነሳይ ሰራ በሌ አራቱ የጭነት መኪና ጀርባ ላይ እግሯን በተከለች ረጅም መሰላል ተውጣጥተው የፓሪስ ሙዚየም አንደኛ ፎቅ በረንዳ ላይ አርፈው በራከሉን የመስታወት መስኮት ፈልቅቀው ጥለው በመግባት አፋፍሰው የወጡት ወርቅና የከበሩ ድንጋዮች ግምት ወይም ዋጋ 102 ሚሊዮን ዶላር፣ በኢትዮጵያ ወደ 17 ቢሊዮን ብር መሆኑ ታውቋል። በአራት ደቂቃ ዕድሜ ፈጣጥመው እስኩታር የምትባል ኮሳሳ ዶቅዶቄ ላይ ጋልበው ከአካባቢው ብስ ማለታቸው የፓሪስን ሙዚየም የመሸታ ቤት በራፍ ያስመሰለና ፈረንሳዮችን ለአንድ ሰሞንም ቢሆን መሳለቂያ ያደረገ ክስተት ሆኗል። ፊታቸውን አጭም ብለው ማንም ሊያውቅን አይችልም፣ ወደ ድህነትም አንመለስም ብለው ተንደቁድቀው ከጠፉ በኋላ የፓሪስ ፖሊሶች አንዱን ቻርልስ ደጎል አየር ማረፊያ ተሳፍሮ ሊበር ሲል ያዝ ነው ብለዋል። የፓሪሱ ላቭሬ ሙዚየም ብዙ የተጎበኘ ዝነኛ ቢሆንም የአራቱ ጭምብላም አስደናቂ ግን ቀላል አዘራረፍ ፓሪስን ነውረኛ ገጽታ አላብሷታል። ዜናውን የገለጸው የፓሪስ አቃቤ ሕግ ጽህፈት ቤት ባወጣው መግለጫ እስሮ የተካሄደው ትናንት ቅዳሜ ምሽት እንደነበር ቢገልጽም ስንት ተጠርጣሪዎች አብረው ገቢ ስለመደረጋቸው አላወሳም። ቻርለስ ደጎል አየር ማረፊያ ላይ በረራስ ጥብቅ የተያዘው ወደ አልጄሪያ ሊከንፍ የነበረ ሲሆን ሌላኛው ደግሞ ወደ ማሊ ሊሳፈር ያቆበቆበ ነበር። ሁለቱንም አገራት ፈረንሳይ በቅኝ ግዛት መዳፏ የደቆሰቻቸው ናቸው። ዘገባዎች እንደሚሉት ስፔሻሊስት ፖሊስ የሚባል ህግ አስከባሪ ኃይል ወሮ በሎቹን ለ96 ሰዓታት አስሮ መመርመር ይችላል። በወንጀል ሰንበር የጓጎለ ፊታቸውን ቢጨነብሉም ዲኤንኤያቸውን መጨንበል አልቻሉም ነበረ። የፈረንሳይ ዜና ምንጮች እንዳሰበሩት ጭምብላሞቹን ዘራፊዎች የአዲስ ሚሊዮነር ሕይወት ጅማሬን በእንጭጩ ሊቀጭ የተቃረበው ዲኤንኤ ነው። ዝርፊያውን ባካሄድበት ቦታ ላይ ከአራቱ የአንዱ ዲኤንኤ ተገኝቷል። የማያስተባብሉ ሳይንሳዊ ማስረጃ። እሱ ሲያዝ ሌሎችን ጭምብላቸውን ገልጦ ማንነታቸውን ያጋልጣል። መንጭቆቹን መቀመቅ ከተታቸው ጥለዋቸው የሄዷቸው ቁሳቁሶች ነበሩ። የእጅ ጓንቶችና አንድ ጃኬትን ጨምሮ ሌቦቹ የዘረፉትን ጫጭ ነው። ያመለጡባቸውን ሁለት ዶቅዶቅያቸውን በመሳፈር ሂደት የጣሉት የንግሥት ዩዤን ራስ ወርቅ መገኘት መቻሉ የሚታወቅ ነው። ንግሥተ ነገሥት ዩዤን የኤምፐረር ናፖሊዮን ባለቤት ነች። አዲስ የወጣው የዝርፊያውን አፈጻጸም የሚዘረዝረው ማብራሪያ መጀመሪያ ስላዘራረፉ ከተገለጸው ለየት ይላል። ከጭነት መኪና በተዘረጋ መሰላል ተውጣተው ሊብሬ ሙዚየም አንደኛ ፎቅ በረንዳ ላይ ዱባሉ። ከአራቱ ሁለቱ በያዟቸው መንቀያና መቁረጫ መስኮቱን አላቀው ገቡና ጥበቃዎችን ሂዱ፣ ከዚህ ጥፉ ብለው አባረሯቸው ይላል። ለጥቀው የውዶቹን እንቁ ጌጣጌጦች ማሳያ ሁለት የመስታወት ሳጥኖችን መስታወቱን በያዟቸው መሳሪያዎች ቆርጠው ከፈቱትና ከዛማ ዛቁት ይላል። ሞላጮቹ ሥራቸውን ሰራርተው ሽክክ ብለው በመውጣት ሁለት ኮሳሳ ዶቅዶቄዎች ላይ ለመሳፈር የፈጀባቸው አጠቃላይ ጊዜ አራት ደቂቃ ብቻ ነበር ተወስቷል። መብረቃዊ ዝርፍ ያሉት የሚያስችል ነው። ምንም እንኳ የሞላጮቹ መያዝ ለፓሪስ መልካም ዜና ቢሆንም ኤክስፐርቶች ግን ነገር ዓለሙን አጨልመውታል። እስካሁንማ ይላሉ ኤክስፐርቶቹም እስካሁንማ እነዛ አንጡራ እንቁዎች፣ የከበሩ ድንጋዮችና ወርቆች ወደ መቶ ስብርባሪ ተኮራሻሽመዋል ይላሉ። የሆላንድ የአርት ዲቴክቲቭ አርተር ብራንድ ለቢቢሲ ሲነግሩት ወርቅና ብሮቹን በማቅለጥ የመጀመሪያ ገጽታቸውን ሙሉ በሙሉ ማጥፋት ይቻላል። አልማዞቹን ደግሞ ወደ አንድ መቶ ትንንሽ በመሰባበር ከሊቭሬ ሙዚየም ከተዘረዘሩት ጋር ምንም ዝምድና የሌላቸው ማስመሰል ይቻላል ብለዋል። ቢያንስ ታሪኩ ጠፍቷል። ሊቭሬ ሙዚየም ከዝርፊያ በኋላ የቀሩ ዕንቁና ጌጣጌጦቹን ከመሬት በታች 26 ሜትር ጠልቆ በሚገኝ የባንክ ኦፍ ፍራንስ ማስቀመጫ ሳጥን ውስጥ ያኖረ መሆኑ ታውቋል። የኢኮኖሚያዊ ተገዳዳሪዎቹ አሜሪካና ቻይና ርዕሳነ ብሔራት ዶናልድ ትራምፕና ሺ ጂንፒንግ ፊት ለፊት ተገናኝተው ከመነጋገራቸው በፊት ሁለቱን ሊያስማማቸው የሚችል የንግድ ስምምነት ማዕቀፍ ላይ መስማማታቸው ተወራ። ማዕቀፉ የቲክቶክን የመጨረሻ ስምምነትም ያካትታል ተብሏል። እንደዚሁም ቻይና በሬር ኤርዝስ ማዕድናት ሽያጫ ላይ ያወጀቻቸውን ቁጥጥሮች ላልተወሰነ ጊዜ ማንሳትን ያጠቃልላል። ዜናውን ለሚዲያ የገለጹት የአሜሪካ የገንዘብ ሚኒስትር ስኮት ቢሴንት እንዳሉት በመጪው ዳሮር እንዲጀመር ፕሬዝደንት ዶናልድ ትራምፕ ከቻይና በሚገቡ ሸቀጦች ላይ የጣሉት የአንድ መቶ ፐርሰንት ታሪፍ ተግባራዊ ላይሆን እንደሚችል ገልጸዋል። ሁለቱ ግዙፋን ኢኮኖሚዎች ኩምቢዎቻቸውን በንግድ ጦርነት ወይም በታሪፍ ጦርነት ውስጥ እንዳይጠላለፍ በትጋት እየሠሩ ነው ተብሏል። ሁለቱ መሪዎች የፊታችን ሐሙስ ደቡብ ኮሪያ ውስጥ ተገናኝተው ይነጋገራሉ። ከፕሬዚደንት ዶናልድ ትራምፕ ወደ ዋይት ሃውስ መመለስ በኋላ ሁለቱ መሪዎች ተገናኝተው ሲነጋገሩ የመጀመሪያቸው ይሆናል። የሐሙሱም ዋሽንግተን ከዚህ በተጨማሪ። ከማሌዥያ እና ካምቦዲያ ጋር የንግድ ስምምነት መደረሱንና ከታይላንድና ቪየትናም ጋር የማዕቀፍ ስምምነት መደረሱን ገልጻለች። ፕሬዚደንት ዶናልድ ትራምፕ ወደ ደቡብ ኮሪያ በሚያደርጉት ጉዞ ማሌዥያ ውስጥ አርፈው እንደነበረ የሚታወቅ ሲሆን አየር ማረፊያ ላይ የጠበቀ የማሌዥያ ነዋሪ ፕሬዚደንቱ በምርጫ ዘመቻቸው ወቅት ሁለት እጆቻቸውን ከፍና ዝቅ በማድረግ ያሳዩ የነበሩትን ዳንስ በመድገም ሞቃል አቀባበል አድርገውላቸዋል። የ79 ዓመቱ የአሜሪካ ፕሬዝደንት ተቀባዮቻቸውን አላሳፈሩም። ለተወሰኑ ደቂቃዎች ፊታቸው በመቆም ዝነኛ ዳንሳቸውን ደንሰዋል። ራሽያ ቡሮቨስትኒካ የሚባል በኒክሌር የሚሠራ ክሩዝ ሚሳይል በተሳካ ሁኔታ መሞከሯን የሀገሪቱ ቁጥር አንድ ጄኔራል አስታወቁም። ጀነራሉ የታማጆር ሹም ቫለሪ ጌራሲሞቭ ለሚሳኤሉ ስኬታማነት ለፕሬዚዳንት ቭላዲሚር ፑቲን ሲነግሮ የሚያሳይ ስብሰባ በዛሬው እለት በአገሪቱ ቴሌቪዥን ተሰራጅቷል። ዝቅ ብሎ የሚበረው ሚሳኤል ስሪት መጀመሪያ የተገለጸው በ2018 ነበረ በፈረንጆች። የባላጋራ የጸረ ሚሳኤሎችን የማምለጥ ስልጠትና ገደብ የለሽ ርቀት የትኛውም የምድር ነጥብ ድረስ ያለ ገደብ ርቆ መጓዝ የሚችል መሆኑ ተነግሮለታል። ፕሬዚደንት ቭላዲሚር ፑቲን በወገናቸው የሚሳይሉም የመጨረሻ ስኬታማ ሙከራ የተደረገው በ2023 መሆኑን አውስተዋል። ጄኔራል ጌራሲሞቭ እንደገለጹት ሚሳኤሉ የቅርብ ጊዜ ስኬታማ ሙከራውን ያደረገው በፈረንጅ ኦክቶበር 21 በኢትዮጵያ ጥቅምት 11 ቀን እንደነበር አውስተዋል። ከስድስት ቀን በፊት በሙከራውም ሚሳኤሉ 14,000 ኪሎ ሜትር ያስመዘገበ ርቀት ለመድረስ 15 ሰዓት ሙሉ በአየር ላይ በረዋል ብለዋል ጄኔራሉ። አፍንጫው ላይ የኒኩሌር አረር ማሰር የሚችለው የአስገራሚ ሚሳኤል ራሽያ የተነኮሳትን የትኛውንም አገር በቀላሉ እንድታነቡጭ የሚያስችል አህጉር አቆራራጭ ነው። የራሽያ ወታደራዊ መጽሔት ሚሳኤሉ በ10ና በ20 ኪሎ ሜትር መካከል የሚደርስ ርቀት መጓዝ የሚችል ስለሆነም ራሽያ የት ቦታ ልጥመዶ ብላ ሊያስጨንቃች፣ አይችልም የትኛውም የግዛቷ ጠርዝ ላይ ብትደግነው ያሰበችበት የጠላት ቦታ ድረስ በመሄድ ማነቦጪ ይችላል ብሏል። ሚሳኤሉ ካሉት እንግዳ ባሕሪዎች አንዱ አፍንጫው ላይ ሺህ ሞት አዝሎ ከመሬት በአምሳና በመቶ ሜትሮች መካከል ዝቅ ብሎ አንገት ደፍቶ ኪሎሜትሮች ማሻመድ መቻሉ ነው። በሱዳን ሰሜን ዳርፉር ግዛት ውስጥ በጦር በተከበበቸውም የኤልፋሻር ከተማ ውጊያው መፋፈሙንና አርኤስኤፍ ተብሎ የሚታወቀው የዳጋሎ ፈጥኖ ደራሽ ሚሊሻ በምዕራባዊ ግዛት የመንግሥት ጦር የመጨረሻ ምሽግ የሆነውን ጦር ሰፈር መማረኩን አስታወቀ። የፈጥኖ ቃል አቀባይ በዛሬ ዕለት በሰጠው መግለጫ ኃይሎቻችን የመንግሥት ጦርና ተባባሪዎቹን ወገብ በመስበር ስትራቴጂክ የጦር ሰፈራቸውን ሙሉ በሙሉ ተቆጣጥሯል ብሏል። ቃል አቀባዩ የተገኘውን ድል አበይት እመርታና፣ ሁሉም ሱዳናውያን ለነፃነት ለሰላምና ለፍትህ ያላቸውን መሻት እውን ለማድረግ በተሳትፎ ለሚመሠረቱት አዲስ አገር አንድ እርምጃ ነው ብለዋል። አርኤስኤፍ ኤልፋሻርን 18 ወራት የጠመንጃ ከበባ ውስጥ እንዳቆያት ይታወቃል። የመንግሥት ጦር በአርኤስኤፍ ከበባ የተነሳ ኤልፋሻር ውስጥ ስንቅና ትጥቅ ላጠራቸው ተዋጊዎቹ መድረስ እንዳልቻለ ታውቋል። ተጨማሪ ወታደሮችም ሊያስገባላቸው አልቻለም። የአልጀዚራ ዘጋቢ እንዳለው ከሆነ ፈጥኖቹ የመንግሥት ወታደሮችን እግረኛ ጦር ሰፈር ተቆጣጠሩ እንጂ ጦር ሰራዊቱ በቦታው አልነበረም። እዛው ኤልፋሻር ሌላ ስፍራ እንደገና የሰፈረ ሲሆን ይህ ማለት አርኤስኤፍ የጦር ሰፈሩን እንጂ ኤልፋሻርን ተቆጣጠረ ማለት አይደለም ብለዋል። ኤልፋሻርን መማረክ ለአርኤስኤፍ ታላቅ ወታደራዊና ፖለቲካዊ ድል መሆን ብቻ ሳይሆን የዳጋሎ ሚሊሻ በዳርፉር ሰፊ ግዛት ላይ ቁጥጥሩን በማስፋት የአገሪቱን መሰንጠቅ ሊያስከችል ይችላል። ኢሳያስ እነዚህ ዜናቻ ይተናለ ዛሬው ዓለም የቻይናው ሬር እርዝን በተመለከተ ከአሜሪካው ጋር መደራደራቸው እንደምንታየዋለህ ቻይና አስባና አቅዳ ዶናልድ ትራምፕ ከአሁን ቀደም በጣሉት የተለያዩ ታሪፎች ላይ አሜሪካ ብቻዋን ታሪፍ ጣይ እንዳልሆነች ለማሳየት የታሰበ አይደለም ወይ? ቻይና በራሷ ተገዳዳሪ ኃይል መሆኗን ለአሜሪካና መሰል ሀገራት ማሳየት ፈልጋ ያደረገችው አይመስልም ወይ? አዎ ይመስላል። ግልጽ ነው። አሁን እንግዲህ ስምምነ ሁለቱ መሪዎች ለመጀመሪያ ጊዜ ሊገናኙ ነው፣ ደቡብ ኮሪያ የኤዥያ ፓስፊክ የመሪዎች ስብሰባ ላይ። በዛ ስብሰባ ጎን ለጎን ማለት ነው ከዚያ በፊት እንግዲህ ባለፈው ዶናልድ ትራምፕ ይህንን የሁለቱን መሪዎች የመገናኘት እቅድ ሁሉ ለመሰረዝ ዳር ዳር ብለው ነበረ የዚህ ምክንያቱ በነዚህ ሬር እርዝስ በሚባሉት ቁልፍ ማዕድናት በተለይ በዚህ በኤሌክትሮኒክስ ዘርፍ ያለ እነዚህ የምታደርገው ነገር የለም የኤሮስፔስ የኤሌክትሪክ መኪናዎች እያል ብዙ ዘርዝረናል ቁልፍ ናቸው በአጠቃላይ እና እነዚህን በዓለማችን ዘጠና በመቶ አቅራቢ ብታምንም ባታምንም ቻይና ናት። አንደኛ ማዕድኑ በስፋት አላት። ያንን አውጥታ ፕሮሰስ አድርጋ ቀጥታ ስራ ላይ በሚውልበት መልኩ አዘጋጅታ ነው ለገበያ የምታቀርበው። ዩናይትድ ስቴትስ አሜሪካ ደግሞ ለዚህ ቴክኖሎጂዎቿ፣ ለሚሳይል ቴክኖሎጂ፣ ለጦር ጀቶች ቴክኖሎጂ፣ ለእነዚህ በጣም ቁልፍ ግብአት ስለሆኑ ከቻይና ነው በዋነኛነት የምትወስደው እና ከፍተኛ ቁጥጥር አስተዋወቀች ማለት ነው። ቻይና ምን ማለት ነው ሊስታቸው 17 ነው። ከእነዚህ ከ17ቶች ውስጥ አሜሪካ በአንገብጋቢነት የምትፈልጋቸውን አብዛኞቹን ማለት በሚቻል ደረጃ እቀባ ጣለችባቸው ማለት ነው። ወይም እቀባ እንደምጥልባቸው የሚያሳውቅ ደብዳቤ ነው ለዓለም ያሰራጨችው። ይሄ ደግሞ ዶናልድ ትራምፕን ከወንበራቸው አቆናጥሮ ያስነሳ ነበረ። ቻይና እኛ መረጋጋትና ሰላማዊ ነገር ስንሻ የጠላት መንገድ ነው እየተከተለች ያለችው በሚል በብስጭት የተሞላ አንድ መቶ ፐርሰንት ታሪፍ ከዳሮር ጀምሮ እንደሚጠሉባት ያስታወቀ ሁኔታ ነበር የፈጠረው። አሁን ሁለቱ መሪዎች እንግዲህ ሐሙስ ነው ካራት ቀን በኋላ ይገናኛሉ። በዚህ መካከል የነሱ በገንዘብ ሚኒስትሩ የሚመራው የአሜሪካ እንደዚሁም የቻይና ቡድኖች ባደረጉት ውይይት ከስር ከስር የሁለቱን አጀንዳ የሰመረ ለማድረግ በመካከላቸው ያሉትን እንደዚህ አደናቃፊ ነገሮችን ማስወገዳቸውን አሁን እየነገረው ነው ያሉት እነዛ እገዳዎች አሁን በቅርብ የጣለቻቸው እገዳዎች ለማንሳት ቻይና ተስማምታለች ማለት ተግባራዊ ላልተወሰነ ጊዜ ተግባራዊ ያታደርገውም ኢንፋክት ቻይናም በአሜሪካ በኩል ቁልፍ የሆኑ የቴክኖሎጂ ሶፍትዌሮች በተለይ ቀባት ጥሎባታል። በተለይ እዚህ በአርቲፊሻል ኢንቴሊጀንስ በኩል አሜሪካ ያላትን የበላይነት ለማስጠበቅ ሲባል ቻይና እጅ እንዳይደርሱ የተደረጉ ሌተስት የሆኑ ቻይና እጅግ የምትፈልጋቸው ሶፍትዌሮች እንደተያዙ ነው ያሉት። ስለዚህ የቻይና የበቀል እርምጃ እነሱን መሰረት ያደረገ ነው። በአንድ በኩል አሁን እነዚህ ሁለት የምድራችን ግዙፋን የኢኮኖሚ ዞኖች ኩምቢያቸውን በታሪፍ ላለማጠላለፍ መፈለጋቸውን ከምታይበት አንዱ በዚህ አሁን ለምሳሌ በቲክቶክ ላይ ብዙ ስምምነት ደርሰዋል። ጫፍ ደርሷል እና የመጨረሻ ነጥቡንም ተስማምተዋል። ልኡካኖቻቸው አሁን ይህንን ፕሬዚደንት ሺ እና ፕሬዚዳንት ዶናልድ ትራምፕ ደቡብ ኮሪያ ውስጥ ይፈራረሙታል ማለት ነው፣ ወይም በይፋ ያውጁታል ማለት ነው። በአሜሪካ ቲክቶክ ሽያጭ ላይ ከጠቅላላ የቦርድ አባላት ውስጥ አንዱ ብቻ ቻይናዊ የኩባንያው ባለቤት ተወካይ ይሆናል የቻይናው። በተረፈ ቀሪዎቹ የቦርድ አባላት አሜሪካውያን የሚሆኑት አልጎሪዝሙን አሜሪካኖች የምትቆጣጠረው መቶ መቶ። በአጠቃላይ በዚህ መንገድ የቲክቶክ ጉዳይ ተፈታ ማለት ነው። እንደዚሁም ደግሞ አሁን ቅድም ያልኩ ምንድነው የዚየ ርዝስ ጉዳይም አስቀድሞው ፈተውታል። ስለዚህ የሁለቱ መሪዎች የሐሙስ ግንኙነት በስኬት የተሞላ እንዲሆን ጥርጊያ መንገድ ተከፍቷል ማለት ነው። ኢሳያስ አለም፣ እስኪ ደግሞ ወደ ሩሲያ ያነሳው ነገር እንሂድ እና ሩሲያ የኒኩለር አረር ሊሸከም የሚችል ሚሳኤል ሞከራ የተሳካ ነው። ያውም ደግሞ እንግዲህ በጣም ረጅም ርቀት ሊሄድ የሚችል ሙከራ ነው የሞከራቸው። ይሄ አውሮፓም ሆነ አሜሪካ አሁን ለምታደርጉት ርብርብ ቆም ብላችሁ አስቡ የሚል ማስጠንቀቂያ መስጠቷ አይደለም ወይ? እስቲ እንደው ከዚህ ብተነት ነው ምንም የምጨምረው ነገር የለም ትክክለኛ ነው የዩክሬንን ጦርነት ጉዳይ ለመፍታት ራሽያን በራሽያ ላይ ጫና በማሳደር ወደ ጠረጴዛው እናመጣታለን የሚል የጫና ፖለቲካ ራሽያ ላይ እንደማይሰራ እና ራሽያን በዚህም ተባለ በዚያ በዩክሬን ጦርነት ምክንያት አድርጎ ማሸነፍ እንደማይቻል የፕሬዚደንት ቭላዲሚር ፑቲን ተግባራዊ ምላሾች አንዱ ነው ሚሳኤል። ይህ ሚሳኤል እጅግ ዘመናዊ ነው። አንዱ ለምሳሌ በረራ መስመሩ አንፕሪዲክተብል ይላል። በዚህ በኩል ነው የሚሄደው ብለህ ጸረ ሚሳኤል ሚሳኤልን ደገነ በመተኮስ ልታገኝ የሚታሰብ አይደለም። እና በአጠቃላይ ይህ ሚሳኤል የጠላት አሁን በዓለማችን ላይ ያሉት እኔ ነኝ የተባሉ የጸረ ሚሳኤል ሚሳኤሎች አያገኙትም። ወደፊት ካልተሰራለት በስተቀር አንዱ ይሄ ነው። ሁለተኛ ከ50 እስከ 100 ሜትር ዝቅ ብሎ የሚለው እውነቱን ለመናገር በሶስተኛ ፎቅ ደረጃ በሶስትና በአራት ፎቅ ከፍታ የሚበር ማለት ነው። በዚህ ደረጃም እዚህ ድረስ ወርዶ መብረር ይችላል ማለት ነው። ክሩዝ ሚሳይል ነው። በየአለም የዓለም ሉል አቅርበ የትኛውም ነጥብ ላይ ብትተኩሰው ይደርሳል እስከ ሺ ኪሎ ሜትር ሲጓዝ የሚውል አጋሰስ ነው። ብዙ ሞቶች አፍንጫው ላይ ደግዶ በየት በኩል ያልፋል ብለ ማት ተነበየው አለመ ማትመታው እጅግ በኒውክሌር ኃይል የሚሰራ በኒውክሌር ኃይል የሚሰራ ማለት በጣም ፓወርፉል ማለት ነው። በቤንዚን እንደምትሰራው ማለት ነው። ስለዚህ ከራሽያ አስከፊ መሳሪያዎች ተርታ የራሱን ታሪክ ለመፍጠር ቦታ የያዘ አዲስ መሳሪያ ነው እና ይህንንም ምዕራባውያን በሚገባ ያጤኑታል። በተለይ ዶናልድ ትራምፕ ነው የተባለው ምላሹ። ዶናልድ ትራምፕ የራሽያን ጦር ሀያልነቱን በመካድ በአንድ ሳምንት ዩክሬንን ቦጫጥቆ መጣል ያቃተው የወረቀት ነብር ማለታቸው ራሽያን በእጅጉን የቆጠቆጣት። ስለዚህም ራሽያ ሱፐር ፓወር መሆኗን ሊረዱ ይገባል፣ እንዳይስቱ የሚል መልእክት የሚያስተላልፍ ነው። በነገራችን ላይ ብላድሚር ፑቲንም በቀጥታ ለፕሬዚደንት ዶናልድ ትራምፕ ያሏቸው እኛ ላይ የጫና ፖለቲካ ባይሞክሩ ጥሩ ነው። ቻይና እንዳትገዛ፣ ህንድ እንዳትገዛ፣ ቱርክ እንዳትገዛ ይህ ነዳጅ ዘይት ማለት ነው። በዛ በኩል እንዳይሆን እንደዚህ አይነት ሂደቶች ወደሚፈልጉት ነገር አያመጣም። ማንም ራሱን ያከበረ ሰው በጨንገር እየተገረፈ አንተ የምትፈልገውን ነገር አያደርግም። ራሽያ ደግሞ ራሷን ብታክብር ሀገር ናት ለሚለው የቃል ማስጠንቀቂያቸው ተግባራዊ ድጋፍ ነው። ይሄ ክሩዝ ሚሳይል በወፍ ስም የተጠራ ነው። ኔቶ ከወዲሁ ስካይፎል ብሎ ቅጽል ስም አውጥቶለታል። ዓለም ይሄ የተሞከረው ሚሳይል በሌላ ሦስተኛ ወገን ተረጋግጧል ወይስ ሩሲያ ብቻዋን እንደዚህ አድርግ ያለው ብላ ነው ያወጀችው። በሌላ ሶስተኛ ወገን የመረጋገጥ አለመረጋገጥ ጉዳይ አንዳንድ የፖለቲካ ሊሆን ይችላል። ነገር ግን ሚሳኤሉን በተመለከተ የተለያዩ ኤክስፐርቶች የየራሳቸው ማብራሪያ አለ። አንዳንዶቹ ቴክኒካል ችግር ሊኖር ይችላል ይላሉ። አንዳንዶቹ ደግሞ የተለየ ነገር እንዲህ አይነት ኃይል አለው ብለው የሚጽፉ አሉ። ቤዚካሊ ግን የዚህን ሚሳኤል አሁን ቀደም ሲል የጠቀስናቸውን መሰረታዊ ባህሪያትና እውነታ የሚያስተባብሉ አይደለም። አለም እስኪ እንግዲህ ወደ እኛ ወደ አቅራቢያ ሱዳን እንምጣ። ሱዳን አልቡርሃን ከፍተኛውን ሚዛን ይዞ ነው እንደዚህ አይነት መልዕክት ያስተላለፈው። ከምን አንጻር ነው አልቡርሃን ሳይሆን አርኤስኤፍ የዳጋሎ ሚሊሻዎች ናቸው እነዚህ ኃይሎች ኤልፋሻርን ከባውን የሚገኙት ኤልፋሻር የምትገኘው በስተሰሜን ዳርፉር ግዛት ነው ዳርፉር ግዛት እውነቱን ለመናገር በጣም ሰፊ የሱዳን ግዛት ነው ስለዚህ የስድስተኛ ክፍለ ጦር የሚባለውን የበሽርን እግረኛ ጦር ስትራቴጂክ ጦር ሰፈር ነው አስለቀቅን ያሉት አልጀዚራ እንደዘገበው ጦሩ ለቆን የወጣው ጦር ሰፈሩ እና ሌላ ቦታ ነው የቀየረው ያም እንግዲህ በጫና ውስጥ ይሆናል ስለዚህ ኤልፋሻርን ተቆጣጠሩ ማለት አይደለም፣ ፈጥኖች ነገር ግን ያው የጦሩ ያጦር ሌላ ቦታ ቀይሯል ማለት ነው ብለዋል። ዞሮ ዞሮ የሱዳን መንግስትም መንግስትን በለው እንግዲህ ማን ነው ያ፣ እሱም የኢትዮጵያ ጥላት ነው። በነገራችን ላይ የግብፅ ተባባሪ ነው፣ አልቡርሃን እና ከግብፅ ጋር ወታደራዊ ስምምነት ተፈራርሞ የግብፅን እብሪተኛ ይቅርታ አድርግልኝ ደደብ ሰራዊት ወደ ኢትዮጵያ ድንበር መቃረቢያ አጋሰስ ለማድረግ እርምጃ የወሰደ ነው አልቡርሃን ስለዚህ የእሱ የመንግስት ጦር እዛ ውስጥ በሚያደርገው ውጊያ ስንቅም ትጥቅም እንዲሁም ጦር ኃይል ለማቅረብ እንዳልቻለ ነው እየገለጸ ያለው ስለዚህ ወዲህም ተባለ ወዲያ ኤልፋሻርን በዘላቂነት በመቆጣጠር ረገድ አርኤስኤፎች የተሻለ እድል ይዘው ከበው ይገኛሉና የእነሱ ድል ከተረጋገጠ ሱዳን ለሁለተኛ ጊዜ ትሰባበራለች ማለት ነው። ዳርፉርን ገንጥሎ አገር የማድረግ እቅድ አለው ዳጋሎ እና እንደሰማው የዲሞክራሲ የህዝቡን ፍላይ የነፃነት ገለመሌ ብለዋል። ዋንኛው የሚያፋጃቸው የስልጣን የበላይነትና የወርቅ ጉድጓድ ባለቤትነት መሆኑ ግን ይታወቃል። የአፍሪካ ዕጣ ፈንታ በእንደዚህ አይነት ሰዎች እጅ ስለሆነና የህዝቡም መሰረታዊ ንቃትም ሆነ የፖለቲካ አስተውሎት የፖለቲካ ሚና ሁሌ በእንዲህ አይነት ቁጥጥር ውስጥ የወደቀ ስለሆነ ሱዳናውያን ለሶስተኛ ጊዜ ይሰባበራሉ ማለት ነው። ደቡብ ሱዳን ከዋናዋ ሱዳን ወጥተዋል። አሁን ዳርፉር እንደዚህ ገነጥላሉ። እንደገና ደግሞ ሌላ ሰፊ ግዛት አለ እንደዚሁ አመፅ ያለበት። እድሜ ስጠን እንጂ ብዙ ስብርብር ሱዳኖችን እናያለን ማለት ነው። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንል። መልካም አዳር። ባይሴ ቱታር ማንኛውንም አይነት መደበኛና መደበኛ ትምህርት የሚያስተምር የአምስት ዓመት የስራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 ተከታታዮች በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካ እና እንደዚሁም ቪዛና ማስተርካርድ ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴቱታ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 አገልግሎቶችን አሟልተዋል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት